እሺ ስለዚህ ለነብዩ መሐመድ ሁለተኛ ሰማይ ነው፣ ሶስተኛ ሰማይ ላይ ወጥቶ ሰላት ተሰጣቸው የሚባሉት ነገር አይገጥም። እንዴት ነቢዩ መሐመድ ላ ስለም በዘመናቸው ልክ እንደተላኩ ደግሞ በእርሳቸው ላይ ሕግና ስርዓትን ሲያወርድ ሶላትን አዘዛቸው። በሁሉም ነብያት ያዛቸዋል። እና ኢብራሂም ታዘዋል እና ሙሳም ታዘዋል እና ዒሳም ታዘዋል። ለዚህ ሁሉ ማስረጃ ሰጥቻለሁ። እነሱ ዘመናቸው ታዘዋል። ያ የተለያየ ሶላት ያደረገ የተለያየ ፍራት አደለም የታዘዙት። ልክ እንደኛ አይነት አሰጋገር ነው፣ ዛት ቅያም፣ ሩኩዕ ወስጁድ የቅያም የሩኩዕ ስጁድ ባለቤት የሆነች ታ ልክ እንደኛ ሲሰግዱ ጊዜ ደረታቸውን በእጃቸው ላይ ማስቀመጥ እንደዚህ ያደርጉ ነበር። ነብ ስለ ላ ስለም ሀዲስ ላይ ሲናገሩ ወضዕ ልየድ ልዩምና ለልየድ ልዩስራ ፊ ሰድር ምንሱነን ልአንብያ ሶላትን በምትሰግዱ ጊዜ በደረታቸው ላይ እጆቻቸውን ማስቀምጥ ቀኝን በግራቸው ላይ ሲመጫን፣ ይህ የቀደምት ነቢያትን ተግባር ነው እንደሆነ ተናግሯል። መልአኩ ገብርኤል ለነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ሶላትን አሰጋገድ ስርዓቱን ካስተማራቸው በኋላ ምድር ላይ ትእዛዙን ከአላህ ዘንድ ተቀብለው መጡ። ከዚያ ተግባሩን አሰራሩን መልአኩ ጅብርኤል ነው መጥተው ያሳያቸው። ካሰገዳቸው በኋላ አምስቱን ማውቃት ሶላት ዘወራለና ሙሐመድ ባ አላቸው ይህ አሁን ያሰገድኩበት የሶላት ጊዜ ወቅት ቀደምት ለብያትም ተደግጎላቸው የነበረው ህግ ነው አላቸው። ሰላትን ገብርኤል ነው ከአላህ ነው የተቀበሉ። ትዕዛዙን ከአላህ ዘንድ ተቀበሉ። አተገባበሩን ደግሞ መልአኩ ገብርኤል በሰው ተመስሎ መጥቶ አሳያቸው። ለዚህ ነገር ማስረጃ አለ ለሳይሽ ብቻ ችግር የለም። መጀመሪያ ትዕዛዝ የተቀበሉትን ከአላህ ለሳይሽ ከዛ መልአኩ ገብርኤል መት ደግሞ ያሰገደባቸውን ይሄም ለቀደምትም ለአንተም የተደነገገ ለነቢያቶች ራሱ ሀመድ አላህ ራሱ ለነብ ስ ላ ስለም ያለማን መካከለኛ በቀጥታ የተናገረበትን ለሳይሽ ነው። ሙሐመድ ሆይ አንተ ህዝቦችህን በምስ ጊዜ እየሰገዳቸው እንድታሳየኝ የምፈልገው ምስራተ ገብርኤል መስቶ ለአሰጋገዱን

ወላው ያ ነው ወደ አማርኛ ልቀይርልሽ። በትክክል ከተረጎመው ወደ አማርኛ ልቀይርልሽ። እሺ፣ ምን ጭልን ጋር ቁርአን ነው ወይስ ከሀዲስ? መላኩ ገብርኤል መቶ በሀዲስ ላይ በቁርአን ላይ ምንም መጨመር አይቻልም። መላኩ ገብርኤል እዛ ላይ እንዲናገር አይችልም። ቁርአን አለ ምዕራፉን ቁጥሩ ምናምን ለማየት እንዲመች። ይሄ ከሀዲስ ነው ችግር የለውም። መላኩ ገብርኤል መቶ ለነቢ መሐመድ ለም በተግባር የሚያሳየው።

ሶያ አቡዳውድ ሲያጁ 393 ላይ ታገኛለሽ፣ ቴርሚዚ 149 ላይ ታገኛለሽ። ያው ከዚህ ተላሳይሽ፣ እስኪ ወደ አማርኛ ከቀየረው፣ በትክክል ከቀየረው፣ መልአኩ ገብርኤል ወይንም ጅብሪል አለይሂ ሰላም የተናገረባቸው ከዚያም ጅብሪል ወደ እኔ ዞሮ ሙሐመድ ሆይህ ከአንተ በፊት የነበሩት የነቢያት ጊዜ ነው፣ አለ። ጊዜ ነው ና ስለ ሰላት ሙካል አለ። እስኪ ሙሉን አርግልኝ። አሰገዳቸው በኋላ ስለ ሶላት እኮ ይህንን ስላልተረጎምኩልሽ ነው። ያው እዚ ጋ ዙሁርን አሰገደኝ፣ የሻን አሰገደኝ እያሉ ሶላቶችን ሁሉ ያሰገዳቸውን ከተናገሩ በኋላ አመኒ ጅብሪል ያው ገብርኤል አሰገደኝ እያሉ ቃል በቃል ይናገራሉ። እሺ እዚ ጋ ሁሉንም ልቀይረልሽ። እሺ ያው ወደማኛን ቀይረው ሙሉን ላይተረጉም ይችላል ብዬ ነው። እሽ ያውምን ይላል ጅብሪል ዓለይህ ሰላም በመጀመሪያ ቅትረን ሶላት ሰግዳው ጥላው እንደ መረብ ሲሆን ሁሉም ነገር እንደ ጥላው በሆነ ጊዜ የሶላትሰ ሰሶላት አሰገደ። ከዚያም ፀሐይ ቀጠለ። ከዚያም ጾመኛ ያው እንዴት እንደሚተረጉሙ ተመልከቱ። እንደአጠቃላይ እዚህ ጋር ጅብሪል እንዳሰገዳቸው ይናገራል አረብኛ ላይ ከዚያም ጅብሪል ወደ እኔ ዞር ብሎ እንዲህ አለኝ፣ ሙሐመድ ሆይ የአእምሮን አይተረጎምሽ ወደ ታች መጀመሪያ አካባቢ የነበረውን ላይፈልገንበይሶክ ይበቃል። እሺ ያው እና እዚህ ጋ ይሄ ነው መጀመሪያ ላይ ያለው አመኒ ጅብሪል ማለት ጅብሪል መራኝ፣ አሰገደኝ ማለት ነው። እና እዚህ ጋ አመኒ ጅብሪል ብለው ነቢያሴ ስላ ስ ይህም በትክክል ከተረጎመልሽ ነው ሳይሽ ይው እናቴ ገብርኤል ብሎ ነው የተተረጎመ። ይታያቸዋል ጎግል። አይ ሌላ ጊዜ እንደዚህ ተሰሰሩ አሪፍ ትርጉም አለ እንግሊዘኛ። ምን አማርኛው በአሪፍ ተረጉም ነበር። የሀዲስ ትርጉም የለውም በአማርኛ ወገናቸው። የሆነ ገዚህ ግን አረበኛ የሚያውቁ ልጆች ይረዱታል። አመኒ ጅብሪል ማለት ገብርኤል አሰገደኝ ማለት ነው። አመኒ ማለት አሰገደኝ፣ መራኝ ማለት ነው። እንደልበይት ከከዕባ ስር ማለት ነው። እናቴ ገብርኤል ብሎ ተረጎመው አሁን እዚህ ጋር ማለት ነው። ሰላም እሺ፣ ሻሃዳ መያዝ የሚፈልገውን አስገቡት። እንዳጠቃላይ ይህ ወገናችን እዚህ ጋር አረብኛ የሚችሉ ክርስቲያኖች ካሉ ቢገቡ በጣም አሪፍ ነበር። ካላመንሽ አረብኛውን መስማት ሰማለ ማንበቡ ነው ማልችለው። ግን እሺ፣ ገብርኤል አሰገዳቸው እንደሳቸው መ እንደሰው እንዲበል እንዲያደርግ እንዲያደርግ ብሎ ረካቱን አሳያቸው። ራሱ እየሰገደ እየተከተሉት ነው

ስለዚህ አሁን ስግለቱ እንዳለ ግን የነበረ ከሆነ ልጃቸው ለምን ደነገጠች? ረጅም ሰዓት መሰራት ላይ ቁጭ ባሉ ጊዜ ምን ደነገጠች? ማለት ረጅም ሰዓት መሰራት ላይ ቁጭ ባሉ ጊዜ የሞቱ መስሏቸው የሞቱ መስሏት ደነገጠች እና በእጃቸው ጣታቸውን ጠቋሚ ጣታችንን አነቃንቀው ምልክት ሰጥቷት እንዳልሞቱ ነ ነገራል። ያወጣው ቢያንስ የነበረ ሰላቱ የነበረ ከሆነ ከዚህ በፊት እሷ የነብይ ልጅ እስከሆነች ድረስ ታውቃለች። አሰጋገዱ፣ ስርዓቱ ስለምታውቅ ረጅም ሰዓት ቢቀመጡ ዱዓ እያደረጉ ነው ብላ የምታስበው እንጂ ሞቱ ላታስብ ነበራ። ስለመሞት ነው። አሁን ጥያቄው ስለ ሶላቱ ለምን ምልክት ሰጧት? ምልክት እስከሚሰጣ ድረስ ለምን ደነገጠች? የነብይ ልጅ የሞቱ መስሏት በሚለው እንያዘው ችግር የለችም። ከሶላቱ ጋር የሚያገናኘው ነገር የለም። ነው አባባሌ። ግልጸነው ነው ሊመስለኝ፣ እሳቸው ረጅም ሰዓት ላይ እየሰገዱ ጸሎት እያደርጉ ነበረ። ማን ነው ዱ እያደርጉ ነበረ። ከዛ ረጅም ሰዓት ቁስጥ ሲሉ ምን ሆነን አባቴ ሞተ ብላ ደነገጠች። አይ አልሞቱም አይነት ነገር ጣታቸውን አነቃንቀውም ምልክት ሰጧት። ከዛ እሷ ደግሞ አይ እየሰገደ ነው፣ ጸሎት ላይ ነው ብላ ተወች ማለት ነው። ስለዚህ የነበረ ስግደቱ የነበረ ከሆነ እሳቸው ደግሞ ነቢይ ስለሆኑ ለአምላካቸው ይበልጥ ቅርብ ለመሆን ረጅም ሰዓት ለጸሎትም ለዱዓም ቅርብ ይሆናሉ። ረጅም ሰዓት ልምድ ስለሚኖራ ታደነግጥም ነበር። በሚለው ትእዛዝ ጋር ምን አገናኘው ነው ደነገ ሌላ ሰው አለ ስራ ላይ አላምች ያዘ ምንም ነጥብ የለውም። ወገናችንምን ሚያገናኘው ነገር የለም። ደነገጠች በሚለው እንያዘው ሞተች በሚለው እንያዘው እንትን ያዘው እንትን ብለን እንያን በለው እና አልኩኝ። ምንም የሚያገናኘው ነገር የለም። በዚያ ሰዓት ትከታተል ነበር የሞቱ መሰለቻቸው በሚለውን ያዞሽ ችግር የለም። ይህንን ግን ከሶላቱ ከነብያት ሶላት ጋር የሚቃረን መሆኑን የሚያገናኘው ነገር የለም ነው። ተመሳሳይ ቢሆን ኖሮ እንትን አይልም ነበር፣ አይለይባትም ነበር። አሁን እኮ እሷ ከዚህ በፊት ለምሳሌ አንተ ሁሉ ጊዜ የምታየውን ነገር ሁሉ ጊዜ የምታየው ነገር ስለምታውቀው ገባች። የተለየባት ምኑ ነው? ረጅም ሰዓት ቁጭ ስላሉ ሞቱ ብለ ደነገጠች። ደበ ቤታ ቤታ ነው። ረጅም ሰዓት መቆየቱ ምን ሆነ? ልዩነቶች እንዳው እኮ ረጅም ሰዓት ሲቆዩ ልጃቸውን ለምን ደነገጠች እ ስለ ልጅቱ መደንገጥ ነው ስለ ሶላት ነው ጥያቄው። ልጅቱ ማለት አባቷ ረጅም ሰዓት ሲጸልዩ እሷ የሞቱ ለመሰላት፣ ልምድ ካላት የሰላቱ ልምድ ካላት የዱአ ልምድ ካላት ማርዘም ይቻላል፣ ችግር የለም። ማርዘም ይቻላል። ማርዘም ይቻላል እኮ እኔም እኮ ማርዘማቸው አለም ችግሩ ልጅቷ በማርዘማችሁ ለምን ደነገጥ? ለምን የሞቱ መሰላል በመጠቁት ሚላለ በሀዲስ ቤት ነው ያሉት። ማየት የምትፈልገው ቆይ ጣታችን ጠቋሚ ጣታችን ስትሰግዶ እንዲህ እንዲህ፣ ግን እንደ ምልክት ነው። ከዚህ በፊት ስለማላውቀው ምንድን ነው፣ ጓደኞቼ የምኖረው አረብ አገር ነው። ጓደኞቼ እንዳለ መሰለሽ ናቸው ሲሰብሩ ምንድን ነው ትጠይቃቸው፣ ስለነገሩኝ እኮ ነው። ምንድን ነው ምልክቱ ስላቸው ይሄ እንዲህ እንዲህ ነው አሉኝ። ያ ነገር ለምን ሆነ? ይሄ ችግር የለውም ባይደረግም ራሱ ችግር የለውም። እነሱ ማድረጋ ለማድረጋቸው ችግር የለውም። ግን ለእሷ ለምን ምልክት ሰጧት? ሀዲስ አላነበብኩትም ሙስሊም ነዎች ናቸው የነገሩኝ ነው እያልኩ ያለሁት እንደዛ የሚል የለም። እንደው አንቺ ይሄንን እንደ ምክንያት አድርገሽ ካነሳሽው ከሱላቱ ጋር የሚገናኘው ነገር የለም። የቱ ጋር እንዳለም ራሱ እንትና አታላውቅሽም እንደዛ የሚል የለም። ዝም ብለው ነው ሀዲስ ላይ የለም። ይልማ እሺ፣ ለሌሎች ጥያቄዎች የቆዩኝ ሌላ ጊዜ መለሳለሁ። ብዙ ጥያቄዎች አሉ

አላ አልሐምዱሊላህ። አንለናለን በሲስተር ስልክ ነው የገባሁት። ና ር እሺ፣ ጥያቄ ነበረኝ እና እስልምና ከፀሐይ ይልቅ ጨረቃን መቆጠር ለምን መረጥ የሚል ነበር። ፀሐይ እንዴት ልቅ ቆጥር ትችላለህ? የምትወጣበት ጊዜ ነው ይህ ጨረቃ ግን ወር የምትቆየ ነች። ለምሳሌ ስትወጣ ጊዜ ትንሽ ናት፣ ወጣለች። ከዛ በሚቀጥለው ቀን እያደገች እያደገች መጠኗ እየጨመረ እስከ ወር ድረስ የምትቆይ ነች። ጨረቃን ግን ልትቆጥርበት አትችል ሁሌ አንድ አይነት ክርስቲያን ከሆንክ በዚሁ አጋጣሚ መጽሐፍ ቅዱስ ላይ አለ ዳዊት እንዲላል መዝሙረ ዳዊት ምዕራፍ አንድ መቶ አራት ቁጥር አስራ ዘጠኝ ላይ ጨረቃንም የጊዜ መለያ ወይም መቁጠሪያ ያደረግካት ይላል። በጨረቃ ነበር የሚቆጥሩት። ኦኬ እና ደግሞ ኢየሱስ ያን ጊዜ ወደ በእስልምና ያው ወደ ሰማይ እንደወጣ ነው። ሲሰቀል እና ሲሰቀል ለምን መሰለው፣ እሱን አምሳያ ላከ እንዲሰቀል አደረገ። ለምን ይሄ ጥያቄ ያነሳስ ነ ይልብኛ አምላክ አላህ ራሱ ያን ታላቅ ነው ያዳ ነው ወሰደው እንጂ ሌላን አካል አስመስሎ ሰጠ የሚል የለም። አላህ ስብሓነ ወተዓላ አንድን አካል የሚበድል አይደለም።

በመሰለበመ ላል እንጂ አላህ አመሳሰለባቸው ወይም አስመስሎ ሰጣቸው ምናምን የሚል የለም። እንዳው በዚህ ላይ የመጡ ተፍሲሮች አሉ። ከቁርአንና ከህሊታ ደለ ተፍሲር የሰዎች ሀሳብ ማለት ነው። በዚያ ላይ ማን ሊሆን ይችላል በሚለው ነገር ላይ ይሁዳ ነው። ይሁዳ እንዴት ሆነ፣ ለምንስ ወደሚለው ስንመጣ፣ መጣ ጊዜ እንደሚታወቀው አምላክ አንድ ህግ አለው? ይህን ብሉ ኪዳንም ላይ ያለ ህግ ወደ ምናልባት ለሌሎች የቆፈራችሁት ጉድጓድ ውስጥ እናንተ ራሳችሁ ትገባላችሁ የሚል ቃል አለ። ይሄ ደግሞ አምላክ አላህ ራሱ በቁርአን ላይ ምን ይላል? ወላ የሒቁል መክሩ ሰይሁ ኢላ ቢአህሊ ይላል። የተንኮል ባለቤቶች ያ ተንኮል በራሳቸው ላይ እንጂ በንጹሃኖች ላይ አይደርስም ብሎ ተናግረዋል። ይሄ ደግሞ ፍትህ ነው አይደለም? ይሄ አንተ ለሌሎች በቆፈርከው ጉድጓድ እዛ ብትገባ ነው የዋጋውን ያገኘው እና ይሁዳ ምን አደረገ ከተባለ ንጹህ የሆነውን ክርስቶስን ለማሰቀል አሴረበት ጠቆመበት አይደል ያን በሱ ላይ ያሰበው በራሱ ላይ ሆነ ይሄ ተበድሏል አይባልም እንደው ይሄ እውነት ነው እንኳ ቢባል በቁርአንና በሀዲስ ላይ ይሁዳ ነው የሚል ስላልተጻፈልን እኛ ይሄ ነው ብለን ስለ ሩቅ ነገር ከራሳችን አንዳች ልንናገር አንችልም አምላክ ነው እና ያን የሩቅ ነገር የሚያውቃል ይባላል

ወአለይኩም ሰላም ወራህመቱላ በረካቱ ሻዳ እያሉ ነው ይላል። አድሚኖች ካላችሁ አስገቧቸው። እሺ፣ ማሻላ ደሳለሱ፣ እንዴት ነህ? ብዙ ቀን አታስገባም፣ ያው ትከሰሳለህ። ግን ጥያቄ ያለኝ ማለት ነው ከቻልክ። እሺ፣ መጀመሪያ ክሱን አስገቡና ከዚያ በኋላ ተመልሰሽ ትገቢያለሽ። እሺ

ይሄ መርሀባ እና እንትን ማለቴም በየመንገዱ ዳዋ ያረጉ የል ሙስሊሞች ሙስሊሞችም ማይክ ይዘው ምናምን ብዙ ሰዎች ደግሞ ተሰባስበው ያዳምጧቸዋል ምናምን ነገር ይሄ ነገር ማለቴም ሰሂ ነገር ነው። ይቻላል ወይ ነው በየመንገዱ ዳዋ የሚያረጉት ነገር ማለት ነው ይቻላል? ይቻላል።

እሺ፣ ቴንኪዩ ሹክረን አላ ይጠብቃ ሀቢቢ።